ማንም ሰው ሲበቃው ይበቃዋል ምንም ነገር ምንድን ነው መቻል መቻቻል አሁን ካለ ለሚሉ ሰዎች አሉ ግን መቻቻል ነው ትክክለኛው ሂደት መቻቻል ማለት አንተ ልትግል ትችላለህ ባለቤትህ ቀዝቀዝ ትላለህ ባለቤትህ ስትግል አንተ ቀዝቀዝ ትላለህ ትቻቻላለህ በጣም አሪፍ ባለው እንዳባት ነው በጣም መልካም ምርጥ አባት ነው ልጆች እንደናት በጣም በጣም ጥሩ እናት ነች ለልጆቿ ጊዜ ትሰጣለች በጣም ተላለች ጥሩ ባል ነኝ። ድንገረ በጣም ታማኝ ክርስቶስን ነው ምለ ሰራተኛ ከጠፋ ቤት ለውላለሁ እርግዝና ላይ ተንበርክኬ ግራ አጥባለሁ። ሐኪም ቤት ስትመላለስ አብሬቼ ከአድርጌ ምናምን ምናምን ምናምን ነው። አሁን ሰው ጋ ያለው ስዕል ሌላ ሊሆን ይችላል። ሰብሰብ አርጌ ቤት ወልውዬ ጠርጌ አጥልቼ ምናምን ምናምን ምናም ሰራተኛ ሙዚቀኛ መሆን የምትፈልጊ እንዴት ነው ስስራ ላይ አይተንሻል ብዬ ነው

ኦኬ ሮጠ ወይ ቾኮለ ለሚለው ትንሽ ብሬክ ልንዝላት እንችላለን፣ ለሷ ከዛ ውጭ እናንተ የምታወሩት ናፈቀኝ። ባላይ ብላ ራቁቱን ፎቶ ይዛ ለሰው ሰጣ። ሰው የተዋለደበት ሰው ጋር እንዴት እንደዚ ያደረጋል? እንዴት ነው የምታረጉት? ትክክለኛ ልጆቻችሁ የምትወሉ ከሆነ እኮ የፈለገ ልጣላ፣ የፈለገ ተለያይ፣ አሳልፈሽ አትሰጣችን። ኔቨር ኤቨር ኤቨር ጋይስ፣ የፈለገ ሰው ይምጣ። በላይፍሽ ያኛው ሌላ ላይፍ ነው፣ ይሄኛው ሌላ ላይፍ ነው። የወደሱ ባርኮ የብየሰጣ ማሰብ አለብኝ። አመን የሰድ ልጆች በጣም ነው መወዳቸው። ኤንቲንግ መጠንቀቅ አለብሽ። ድፌንድ ነው ልታደርጊ የሚገባ ለውጭ ሰው እንጂ አውጥሽ ልጅቷ ልክ እንደ ቲኒጀር ቲኒጀር እንደጠበሰ ሰው ወገቧን ይዛ እንደዛ እያወራችሁ የዛሬ ባርኮ እየሰባት አመቱ ነው። ቤት ነው እኛውን ቤቴ ነው ሊሸጥ ነው የራሴ ካልነገርኩት ባርኮን እንዴት ነው የሚያውቀው? ስለዚህ ቤት ጋይስ ትን ጻን ስትናገር አንጀት ይበላችኝ፣ አንጀታችሁ ይበጠስ። መጀመሪያ እናት እንደዚህ ብላለች ስታወራ ባለጌ አይባልም ማለት ነው ያለባችሁ ምንም ታወሩት። የኔ ሰባት አመቱ ስምንት አመቱ እኛ ካልነገርናቸውን ያውቃሉ እንዴ ልጆቹ? በተለይ የአሜሪካ ልጅ ደግሞ ይጫወት ይዝለል እንጂ ደግሞ ስለ ቤት ካርታ የብዬ ኢትዮጵያ ካርታ ለልጆች ተናገሩ። ጥሩ ጥሩ ነገር ለልጆቻችሁ ማይንድ የምትጠነቀቁ ከሆነ ያቱ ፊድ ላይክ ጥሩ ነገር እንጂ ቁጭ ብላችሁ በዛ መጠን እናትየዋን የምታክል ልጅ ምንም ገና ወጥጥጻን ልጅ ብትሆን ቆም ብላ አባትየውን በዛ መጠን እያወራችሁ አሁን ፊል ጋይስ፣ እንደዚህ አይነት ነገር ሳፖርት የምታደርጉ ልጅ አባትን ማክበር አለበት፣ የፈለገ ነገር ቢሆን። ለልጆች የምንነግራቸው ነገር አለ የማንነግራቸው ነገር ማየት ያለብን እሱም በድሎ ሊሆን ይችላል። እኔ አላውቅም። ብዙ ግን እሷ በደለችው ሲባል ሰማሁ። እንግዲህ ያው እንደሰማ ነው የሆነ ነገር እንደሰማ ነው። እንግዲህ እሷ ናት የበደለችው በሚባል ግን አንዳንድ ምን ኮንሲኩንስ አለ ስናይ ደግሞ አንደኛ ለልጆቻችን የኛ ሪሌሽንሽፕ ላይክ ሊበላሽ ይችላል። ዋትኤቨር ግን ለልጄ ቤቴ ሊሸጥ ነው አልነግረውም። ዳትስ ዮር ፎልት ቤቢ ዩ ኒድ ቱ ላይክ ዌክ አፕ አይነገረም። ለልጅ እንዴት ነው ልጄ፣ ባሌ የነበረን ሰው እንደዛ ቁማ የምታወራው? አባቷ እኮ ነው፣ አባቷ ነው። ጋይስ ማውራትም መብት የላትም እንደዛ ልጅ የምታወራው የሚያስፈልጋትን ነገር ነው የምጠይቀው እንጂ በእንደዚህ አይነት ሪሌሽንሽፕ በእናቷ ስዊች ተደርጋ እንደዛ ማውራት የለባትም። አንዳንዴ ስትፈርዱ ስትጽፉ፣ ተመቸን ብላችሁ ሳይሆን ብዙ ህዝብ ነው የሚያየው ኮመንታችሁን፣ ንግግራችሁን ኤቭሪቲንግ። የእናትየዋ ፎልት ነው ይሄ አንድ ፐርሰንት። በእርግጥ ሴቶቹ ሌላ ወንድ ሲወዱ ወንድ ልጅ እንደውሻ ማየት ይጀምራሉ። ግን ፍቅር ቢያልቅም ሪስፔክት የሚባል ነገር አለ። አምና ፐርፌክት ግን አንዳንዴ የምናወራውን ነገር ማወቅ አለብን የምናደርገውን ነገር

ሪስፔክት ነው የምታሰማች ለልጆቻችሁ። የፈለገ ተበድለሽ ሊሆን ይችላል፣ ልጆችሽ ግን በፍቅር ነው ማደግ ያለባቸው እንጂ ዛ ቆጭ ብለሽ ልጅሽ ወገብሽን ይዛ ባልሽ የነበረን ሰው በዛ መጠን ስታወራው ሀው ፊል አባትነቱን እንዴት ነው ሪስፔክት የምታደረገው? ልጅሽ እንዴት ምንድን ነው? በጣም ቂጣችን ወጣ፣ ወገባችን ተወጥሯል፣ ጡታችንም እያደገ ነው የምትሉ ሴቶች አላችሁ። ትዳራችሁን ስትፈቱ ናናናና በስፈችም እስቲ ልጆችሽ ክብርሽ ናቸው። በጭንቅላታችሁ በተረከዛችሁ የምታስቡ ሰዎች አላችሁ። ቂታችሁ ሲያጥ ወገባችሁ የሆነ መስመር ሲጀምር ጡታችሁ የሆነ ጉልበታችሁ ላይ ደርሶ ይሆናል ወይ ጡት ማሰሪያ ይሆናል። ከፍ ያደረገው አጥብተሽም ሊሆን ይችላል። ግን አንዳንዴ በተረከዛችን ማሰብ ደግሞ እናቁ ትክክለኛው ሪያሊቲው ነገር አለ። ስንፈርድ እንደ ሴት የምፈርደው ነገር አለ ኦኬ። በድሏት ምናምን ሊሆን ይችላል። የሰው ልጅ ግን ካልተፈላለገ ይለያያል ወይ እሱ ደግሞ ጨላ የለውም ቸግሮት ሊሆን ይችላል እና አንዳንድ ሰው እኮ በጣም ምታስቡኝ እና ወንድ ማንኛውም ሰው ቸግሮት ሌክ ስላለው ብቻ ሆምለ ሲሆን ነው የምትሉት? ምንድነው የምታወሩት ጋይስ? አንደኛው ፈርስት ኦፍ ኦል ትክክለኛ ሴት ከሆነች